እኔ ካለሁበት ስፍራ ወደ በረከት መጥቻለሁ። እናንተስ ህይወታችሁን በበረከት እንድትቃኙ ትጥቃቸው መንፈሳዊ ትጥቃቸው እጅግ የጠነከረ ስለነበረ ቤተ ክርስቲያን በእናንተ ስር እንደተቆረቆረ ውስጥ መሃል ገብተን ጸሎተ ማርያም ደግሞ በተለይ ለኦርቶዶክሳውያን ጥሩ ጊዜ አይደለም ይሄ ጊዜ። ህይወታቸውን በሙሉ ጣዖትን በማጥፋት ጥሩ ነው። ይሄ በጣም ቅንጦት ነው።

ሀረር ቅድስት ስላሴ ቤተ ክርስቲያን የበረከት ጉዟችንን ተመልክታችኋል። ይህም ከዚያ የቀጠለ ፕሮግራማችን ነው። እነዚያ የችግረኛ ልጆች ወደ አንደኛ ክፍል ወደ ሁለተኛ ክፍል ሲገቡ መንግስት ትምህርት ገብተው መማር ይችላሉ። እስከዛ ነው ችግራቸውና እና እስከዛ ድረስ በዚህ ሁኔታ ይማራሉ። አንደኛ ክፍያው ዝቅ ስለሚል፣ ሁለተኛው የችግረኛ ልጆች የጎዳና ልጆች ስለሚማሩ ገቢው መጠነኛ ነው። የመጠነኛ ከመሆኑ አንጻር እንደ ሌሎቹ መሻገርና በአንድ ተሽቀንጥሮ ከፍተኛ ደረጃ ላይ መድረስ አልቻለም። አሁን ትምህርት ቤቱ ደጋፊ ቢያገኝ ማለት ነው። በጣም ደጋፊ ቢያገኝ፣ ቦታው ምቹ ነው። ለህንፃ መስሪያ ሁሉ ዲዛይን ሁሉ ተሰርቶ አልቋል። ሁሉ ነገር ያለቀ ነው። ህንፃውን ለመስራትም አቅም ይፈልጋል። ስለዚህ የትምህርት ቤት ድጋፍ ሰጪ ሰዎች ቢገኙ ወደተሻለ ነገር ወደተሻለ ነገር አሳድጎ ማሳየት ይቻል ነበረ ያው አቅም እሺ አባታችን እናመሰግናለን። ያው ዞሮ ዞሮ ጠቅለል ለማድረግ ያህል ትምህርት ቤት ለትውልድ ወሳኝ ነው። አሁን ደግሞ የበለጠ እኛ እንደ ኦርቶዶክስ ስናስብ በሃይማኖታችን ስርዓትና ምግባር ማደግ ወሳኝ ነው። እኛ ምንም ቢሆን ቄስ ትምህርት ቤት ስንማር ታላቅ ማክበርን ተምረናል፣ መረጋጋትን ተምረናል፣ ብዙ ነገሮችን ተምረናል እና ስለዚህ በተለይ ክፍያው ትንሽ ከመሆኑ አኳያ ክፍያውን የበለጠ ማድረግ የሚችለው አቅም ያለው ምዕመን ነው። እና ስለዚህ በዚህ አጋጣሚ እንግዲህ ቤተክርስቲያን ላይ በሚኖሩት የትምህርት ቤቶች ትኩረት እንዲደረግ እኛም ለማሳሰብ እንወዳለን። እስቲ ወደ ሌላው ሀሳብ ልውሰድዎትና ለትውልዱ ምንድን ነው ማስተላለፍ የሚፈልጉት በተለይ እንግዲህ እንደምናየው ነው፣ ከጊዜ ወደ ጊዜ ባለበት ይዞ መቆየት እራሱ በጣም ከባድ ነው። የልብን ሀሳብ እና ትውልድ ወይም ደግሞ ወጣቱ የሃይማኖቱን በምን አይነት ደረጃ ልብ ውስጥ ማቆየት ይኖርበታል? መጽናቱ ውስጥ ምን ላይ ነው ሁነ ያለበት? እሺ መልካም። አሁን ትውልዱ እንግዲህ አባቶቻችን በእውነት ክብር ይግባቸው እንደዚህ በሰፊው አጥረው ኋላ የሚመጣውን በመንፈስ ቅዱስ ቃኝነት ተረድተው በሰፊው አዘጋጅተው ሕንፃ ሰርተው አስረክበውናል። እኛ አሁን ሌላውን እንኳን መስራት ቢያቅተን ያለው መጠበቅ ግዴታ ነው። አሁን የምናየው ነገር ትውልዱ ከመስመር እየወጣ ነው ያለው። በተለይ በተለይ አሁን ይሄ ሞባይል የምናየው ነገር ስላለ የምናየው ነገር ስላለ ቤተ ክርስቲያን እናስቀድስ ብለን ብለው መተው ወጣቱ በጉርብ ቲክቶክ ነው የሚያየው። ቤተክርስቲያን ግቢ ውስጥ ተቀምጦ ማለት ነው ቲክቶክ አይቶ ለመሄድ ቤተክርስቲያን መምጣቱ ምን አስፈለገ? እዛው ሰፈር ማየት ይቻላል። ይሄ ምንድነው? ምን ያህል አእምሯችን እንደተቆጣጠረው ነው መንፈሳዊነታችንን ከውስጣችን ጠርጎ የሚያወጣው ይሄ አሁን የመጣ የቲክቶክ የቲክቶክ ጻጣ ስለሆነ ከዚህ ዩቲዩብ ቲክቶክ ከሚባሉት ነገሮች፣ አልባሌ ነገሮች ወጣቱ ተቆጥቦ አስተሳሰቡን ወደ መንፈሳዊ ነገር ቢያደርገው። አሁን ሰንበት ቤት አለ። ለምሳሌ ሰንበት ትምህርት ቤት መጥቶ መማር ሸክም የሚሆንባቸው ያቺ ከስምንት ሰዓት እስከ አስር ሰዓት ለሁለት ሰዓት ዝች ግቢ ለመቆየት የማይዋጥላቸው ሰዎች አሉ። በምንም አይነት ቤተክርስቲያን ያደጉ ልጆችና ሰፈር ውስጥ ያደጉ ልጆች አንድ አንድ አይደሉም። ስለዚህ ሁሉም ሁሉም ሰው ልጁን ወደ ሰንበት ትምህርት ቤት እንዲመጣ ቢያደርግ ወደ ሰንበት ትምህርት ቤት እንዲጠጋ ቢያደርግ፣ ሁሉም ሰው ልጁን ቤተክርስቲያን ሲሄድ እየያዘ ሄዱ እጣኑን እያሸተቱ ቅዳሴውን እያዳመጡ ትምህርት ወንጌል እየሰሙ እንዲያድጉ ቢያደርግ አንዳንዶቹ ቤተክርስቲያንን መሄድ እንደኋላ ቅርነት የሚቆጥሩ አሉ። አንዳንዶቹ ኬርልስነት፣ በቃ ከምንም አለመቁጠር ማለት ነው። ወላጅ እኮ ኃላፊነት አለበት፣ ትልቅ ኃላፊነት አለበት። ወላጅ ልጁን ሰርቶ፣ ቀጥቶ፣ እግዚአብሔርን ፈርቶ፣ ወላጆቹን አክብሮ እንዲኖር የማድረግ ግዴታ አለበት። ያን ማግኘት የሚችል ደግሞ ቤተክርስቲያን ነው፣ ቤተክርስቲያን ነው እና ምእመናኑ ልጆቻቸው ቤተክርስቲያን እንዲመጡ ቢያደርጉ ለቅዳሴም ሲመጡ እጃቸውን ይዘው እየመጡ እንደው አብረዋቸው እንዲያስቀድሱ ቢያደርጉ ሲጾሙ አብረው እንዲጾሙ ቢያደርጉ ሲጸልዩ አብረው እንዲጸልዩ ቢያደርጉ ሲያስቀድሱ አብረው እንዲያስቀድሱ ቢያደርጉ ከሻሉ ደግሞ ከዚህ ካለበ ደግሞ ከሰንበት ትርት ደግሞ አቅማቸው እድሜያቸው የሚደርስበት ሰዓት በሰንበት ትርት ታቅፈው እንዲያድጉ በቅፅር ውስጥ እንዲያድጉ ቢያደርጉ ተተኪ ትውልድ ማትረፍ እንችላለን። አለበለዛ ግን በጣም ከባድ ነው። የምናየው አሁን በየቤቱ ስንሄድ አቤቱታ እየቀረበብን ነው ያለው፣ ኧረ አባባ ገላግለኝ ልጁ 24 አራት ሰዓት ቲክቶክ ነው የሚያየው። እህል መብላትም እስከሚያቅተው ድረስ እህሉ ቀርቦ የሚበላው ማዕድ ቀርቦ እሱ የሚያየው ሌላ ነው፣ እሷ የምታየው ሌላ ነው። ባክ 11ኛ ክፍል 10ኛ ክፍሎች ተማሪዎች ናቸው ብለው ብዙ ሰዎች አብቷ የሚያቀርቡ አሉ። ይሄ ምንድን ነው ታዲያ? ወዴት እየተሄደ ነው ያለው? አስቸጋሪ ነው ወጣ ዘመኑ ስልጣኔ የመጣበት ዘመን ነው። በስልጣኔውም በስተጀርባ ደግሞ ሰይጣንነትን አስከትሎ የመጣ ዘመን ነው። ይህን ዘመን ማምለጥ መሻገር የምንችለው ዝንባሌያችን ወደ መንፈሳዊ ሕይወት ሲመጣ ነው። መዝሙር ስናዳምጥ ትምህርቱን እየ ስናዳምጥ ነው እንጂ ያንን የምንከታተል ከሆነ ተያይዘን መጥፋት ነው የሚሆነው። ሰው ደግሞ የተሰጠው አይምሮ ክፉና ደጉ ለይቶ የሚያውቅ ነው። እሳትና ውሃውን ፈትፍቱንና እሳቱን ለይቶ የሚያውቅ አይምሮ ነው የተሰጠው። እግዚአብሔር በሰጠው አይምሮ ትልቅ አይምሮ እኮ ነው ሰው የተሰጠው እኮ ክፉና ደጉ ለይቶ ያውቃል። ለቤተክርስቲያንም ተተቺ ትውልድ ማትረፍ ይቻላል። ራሳችንም ተርፈን ወደ እግዚአብሔር ሲመለስ ደግሞ ከነቆተቱ ከነሙኑ ሳይሆን ርግፍ አርጎትቶ እኔ አንተ ነኝ ብሎ በቃ እኔ አንተ ነኝ አምላክ ኢየሱስ ክርስቶስ እኔ አንተ ነኝ ብሎ ወደ እሱ በፍጹም ልቡ ቢመለስ መልካም ነገር ይሆናል ብዬ ነው ማስበው ማሰበው እንግዲህ እግዚአብሔር ያለው ሁላችን ልቦና ይስጥ እሺ እሺ አባታችን አሁን እዚህ ሀረር ላይ እንደው ያን ያህል የሚፈትን የለም በነፃነት ማስቀደስ ይቻላል በነፃነት አገልግሎት ማግኘት ይቻላል እና መጥፎ ዘመን ሳይመጣ ክፉ ጊዜ ሳይመጣ በትውልድ ላይ ልጆቻችን ላይ ብንሰራ ጥሩ ነው። ይሄ በጣም ቅንጦት ነው አባ ቲክቶክ ይዞ ምግብ፣ አባ ቲክቶክ ይዞ ትምህርት ማለት ይሄ ቅንጦት ነው። ነገር ግን አንገት የሚያስቆርጥ አደለም፣ በጣም ከባድ ነገር ነው የሚመጣው። አንገት የሚያስቆርጥ መከራም አባቶቻችን አልፈውታል። ግን ከባድ ነው የሚመጣው። እንደ ቴክኖሎጂ በጣም ዘምኖ ነው የሚመጣው። እና በተለይ ለኦርቶዶክስያን ጥሩ ጊዜ አይደለም ይሄ ጊዜ። ይህንን ማወቅ የሚቻለው እስቲ ሂዱ ወጣ ብሎ አሁን የቅዱሳንን ታሪክ ስናየው አሁን እና የተክለ ሃይማኖትን እና አቡነ ሳሙኤልን ታሪክ ስናየው አሁን አቡነ ሳሙኤል ዘደብረ ወገግ አሁን እዚህ እዚሁ ምስራቁ ክፍል አሁን እዚያ አሰቦት ገዳማቸው፣ የስማቸው መጠሪያ ገዳማቸው፣ እግዚአብሔር ባርኩ የሰጣቸው ገዳማቸው አለና ህይወታቸውን በሙሉ ጣዖትን በማጥፋት ለዛፍ የሚያመልኩ ሰዎች የነበሩበት፣ ለዘንዱ የሚያመልኩ ሰዎች የነበሩበት፣ ሰዎች ጋኔን ተዋህዷቸው የሚገበርላቸው ሰዎች የነበሩበት ሰዓት ነውና ያንን ነው አጥፍተው ክርስቶስን የሰበኩት። ያንን ነው ክርስቶስን ይገሉናል፣ ያስሩናል፣ ይገርፉናል፣ ጉዳት ያደርሱብናል ብለው አይፈሩም ነበር። ትጥቃቸው መንፈሳዊ ትጥቃቸው እጅግ የጠነከረ ስለነበረ በየትኛውን ቦታ ቢሄዱ ሳይሸንፉ አሸንፈው ነበር የሚመጡት። በእጃቸው እኮ መሳሪያ ኖሮ አይደለም። በእጃቸው እኮ መስቀል ነው ያለ፣ ሌላ ነገር የለም። ማንገታቸው ላይ መቁጠሪያ ነው ያለ ይሄን መስቀል ይዘው መቁጠሪያቸው ማንገታቸው ላይ ይዘው ግን ከጋኔን ጋር ያው የጋኔንን ኃይል እንግዲህ አስቡት፣ የጋኔንን ኃይል አስቡት። ያን ሁሉ አጥፍተው ክርስቶስን ሰብከው ያላመኑትን አሳምነው እንዲጠመቁ አድርገው ቤተክርስቲያን በሌለበት ቦታ ቤተክርስቲያን እየሰሩ ቅዱስ ሥጋውና ክቡር ደግሞ እያቀበሉ ክርስትናው እንዲህ አድርገው ነው ያቆዩት። ዛሬ ግን ያ ሁሉ ነገር የለም። አሁን እኮ በፈቃዳችን ነው ወደ ሲኦል እየገባን ያለን። በፈቃዳችን ወደ ጥፋት እየገባን ያለ ነው። ወደን ነው ወደማይሆን ነገር እየገባን ያለ ነው እንጂ አስገዳጅ ኃይል ኖሮ አይደለም። እስኪ የእነሱን ሕይወትና የእኛን ሕይወት ና አነጻጽረውስ። እስከ ሕይወታቸው ፍጻሜ ድረስ በዚህ ሁኔታ ነው የሚኖሩት እነሱ ነው። አሁን ተከላይ ደውን በሙሉ አስተምረው ክርስትናውን እንዲቀበል አድርገው ስለ ክርስቶስ መስክረው አቡነ ዜና ማርቆስ እንደዛ ነው ሆኖ ኖሯቸው። አንድ የሰማሁት ነገር ስላለ አባታችንን እዚሁ ያለውን ነገር እንዲነግሩንና እንዲሁም ደግሞ ቦታው ላይ ሄደን ቪዲዮዎችን እንድንሰራ ጠይቃቸው ነበር። እና እስቲ አባታችን ወደ እርሶ ልምጣና ዮሐንስ ጋር ዮሐንስ ቤተክርስቲያን በእናንተ ስር እንደተቆረቆረ ገዳም እንደተመሰረተ ሰምቻለሁ እና ስለ ዮሐንስ አመሰረተትና እንዲሁም ደግሞ አሁን ያለበት ድንቅ ታምሩ ታምራቱ ምን ይመስላል? ጥሩ ነው። ቅዱስ ዮሐንስ ይሄ ካቴድራል እድሳት ላይ በነበረበት ሰዓት አንድ ደግ አባት ነበሩና ይሄ ቦታ ትልቅ ቦታ ነው፣ ጸበል የለውም፣ የጸበል አገልግሎት የለውም። የቅዱስ ዮሐንስን ጽላት አምጥተን እሱ ተአምረኛ ስለሆነ ቃል ኪዳኑም እጅግ ከፍተኛ ስለሆነ እዚህ ብናስቀምጥና የጸበል አገልግሎት ብንጀምር የሚል ሀሳብ አቀረቡ። በዚያ ሀሳብ መነሻነት ቤተክርስቲያኑ ካቴድራሉ ታድሶ ሲያልቅ ካቴድራሉ ታድሶ ሲያልቅ ጽላቱ መጣ። ጽላቱ መጣ ገባ። ጽላቱ መጥቶ ከገባ በኋላ የጸበላ አገልግሎቱ ወዲያውኑ የተጀመረው ጸበላ አገልግሎቱ ወዲያውኑ ተጀመረ። በእውነት አንተም ምናልባት ታስታውስ ከሆነ ልጅነት ካልሆነ በስተቀር በጣም ብዙ ተአምር ነበር የሚደረገው እዚህ ግቢ። እዚች ጫፍ ላይ አሁን ሁዚ ወደ መጸዳጃ ቤት አሁን ያለው መጸዳጃ ቤት አካባቢ እዛ ነበር የጸበል ቤቱ። መዝገበ ጸበል ነው። ውሃው በሮቶ በበርሜል ይሞላል። እዛ ላይ ገድሉ ይነበባል። ገድሉ አባቶች ቀደም ብለው ገብተው ገድሉን ያነባሉ። ከዚያ በኋላ ሲጠመቁ በእውነት ታዝላ የመጣች አንድ ታዝላ የመጣች እጇም እግሯም ሽባ የሆነ ልጅ ታዝላ የመጣች እዚሁ መቃብር ቤት እያረፈች እንድትጠመቅ ተደርጎ በሳምንቷ በእግሯ ቆማ ሄዳለች። በሳምንቷ በእግሯ ቆማ ሄዳለች። ያቺ ልጅ አሁን ወደ አዲስ አበባ ገብታለች። ቤተሰቦቿ እንደውም እናትየዋን በቅርብ አግኝቻቸው ነበረ እና ያው አረፈች አሉ። አሁን በቅርብ ጊዜ አረፈች አሉ እና ከኤችአይቪ የዳኑ ልጆች ምስክር ይሰጡ አሉ በእውነት ነው የምላቸው። በጣም ታምር ነው የሚሰራው የነበረው። ይሄ የሚያሳክክ ነገር ቁስል ነገር በሙሉ ትፈወስ ነበር። አጋንንት፣ የመተት መንፈስ፣ የአጋንንት መንፈስ፣ የቡዳ መንፈስ በየጊዜው ትርምስ ነበር በቃ እና ብዙ ተአምር ነበር የሚደረገው። በኋላ ላይ ህዝበ ክርስቲያኑ እየሰፋ ነው። እዚህ ሸንኮር ወንዝ ማዶ ይባላል እና ከወንዝ ማዶ እዚህ ነው የሚመጡት፣ በጨለማ ነው የሚመጡት እናቶች አባቶች። እንደው እዛው ቀረብ ያለ ቦታ ላይ መቃኞ ቤት ተሰርቶ ቅዱስ ዮሐንስን እዛ ብንወስደው የሚል ደግሞ ሌላ ሀሳብ መጣ ደግሞ አስራ ስምንት ዓመት ቆይቷል እዚህ አስራ ስምንት ዓመት ከቆየ በኋላ ለምን ወደዛ እንወስደውም ተባለ እስቲ ቦታ ይፈለግ ተባለ እግዚአብሔር የባረካቸው ክርስቲያኖች ነበሩ እነሱ ሲጠየቁ ግዙን አሉ የጫት መሬት ነበረ ሰፊ ጫት ቦታ ነበረ ወደ ሁለት ሺህ ምናምን ካሬ ሜትር የሚሆን ነው ቦታው እሱን ግዙን እንደውም ቤተክርስቲያን ቢሰራበት እኔም እወዳለሁ፣ እኔም የአቅሜን ድጋፍ አደርጋለሁ አሉ ሰውየው። እዚያም ቦታ ሄደን፣ የካቴድራሉ አስተዳዳሪ አሁን ያሉት የስብከተ ወንጌል ኃላፊ የነበሩት አሁን ፀሐፊ፣ ዋና ፀሐፊ ሆነዋል መጋቤ ብርሃን በትረ ወንድም፣ እኔ ዋና ፀሐፊ ነበርኩ የዛ ጊዜ ሄድን። ቦታውን ዞረን ስናየው ገነት ነው የሚመስለው። አይ ይሄ ቦታማ እውነትም እግዚአብሔር የፈቀደው ነው ብለን ውስጥ መሀል ገብተን ጸሎተ ማርያም ደግመን ጸሎተ ማርያም ደግመን ይህን ቦታ እግዚአብሔር ፈቃዱ ይሁን፣ ይህ ቦታ እግዚአብሔር ፈቃዱ ይሁን ብለን ጸሎተ ማርያም ደግመን ጸሎት አድርገን ወጣል። ከዛ በኋላ ሁሉ ነገር ተስተካከለ። ሰውየውም ኦኬ ያሉ ተገዛ ከገዛ ናቸው በኋላ መቃኞ ቤቱን እኛ ስንሰራ እሳቸው ደግሞ ቤተልሔሙን ሰሩ። በዛው በተቀበሉት ገንዘብ ምን የመሰለ ቤተልሔም ሰርተው አሁንም እየተገለገልንበት ያለ ነው። እሳቸው የሰሩት ቤተልሔም ነው ማለት ነው። እና በዚህ ሁኔታ ጽላቱ ወደዛ ሄደ። 2009 ዓ ም ጽላቱ ወደዛ ሄደ። መቃኞ ቤት በቆርቆሮ በቆርቆሮ ተሰራ። ህዝቡም ደስ አለው። እዛ አካባቢ ያለው ህዝብ በጣም ችግር ላይ ነበር ያለው። እዛ ቤተክርስቲያኑ ያለበት አካባቢ ባህር ዛፍ ነው፣ የመንግስት ባህር ዛፍ፣ ድሮ የተከለ ባህር ዛፍ ነው። በቃ ሰዎች ሁሉ እዛ እየተንጠለጠሉ እየታነቁ የሚሞቱበት በጣም ብዙ ንብድና የሚፈጸምበት፣ በጣም ብዙ ችግር የሚፈጸምበት ቦታ ነበር። ያ ጽላት እዛ ሲገባ ቤተክርስቲያኑ ተሰርቶ ጽላቱ ሲገባ ህዝቡ በልልታ ነው በቃ የተቀበለው፣ በቃ በደስታ የተቀበለው። ከዚህ በኋላ አጋንንት ራቀ ከዚህ ቦታ። ብዙ ሰዎች ህይወታቸው የሚጠፋበት ቦታ ነበር አሉ። ወደ አሁኑ የጸበሎ አገልግሎት ተጀመረ። እዛም ከሄደ በኋላ በእውነት በዓይናችን ያየነን ነው ምስክርነት ነው የምንሰጠው። ከአንድ ሜትር በላይ የሚሆን እባብ ከሰው ወጥቷል። እባብ ማለት ነው ስንት አመት ሙሉ ሲያስጨንቃት፣ አገር ለአገር ዞራ ያልሄደችበት ጸበል ቦታ የለም። አገሪቱን በሙሉ ዞራ መጨረሻ ላይ ወደዚህ መጥታ እግዚአብሔር በፈቀደበት ነው ሰው ምድ ነው ወጭ ማለት ከሌላው ይተን እንት ነው ኮ ነው አይደለም። እግዚአብሔር የፈቀደው እዚህ ቦታ ስለሆነ እዛ በቃ እንደምጥ እንደሰው አመጣ አመጣ አመጣ አባው ነው ለደችው። እስካሁን ድረስ በፊዲዮ በፎቶ በቪዲዮ ተቀርጾ ለታሪክ ከመጥቶ ተቀምጧል። አይጤ ይወጣላቸዋል፣ ጉርጤ ይወጣላቸዋል። ሌላ ልዩ ልዩ ነፍሳት የአምሳ እግር የሚባል ይባል ነገር የሚወጣላቸው ሰዎች አሉ። የተለያየ ነው የሚፈወስ ሰዎች አሉ። እዛ ቦታ ላይ ማለት በዚህ ሁኔታ አገልግሎቱ ቆየ። አሁን ደግሞ አስተዳዳሪው እዛው ጊዜ የነበሩት ናቸው። አሁንም እግዚአብሔር የባረካቸው ናቸው። ለልማት ለቤተ ክርስቲያን ለአገልጋዮቻቸው የሚቆረቆሩ ታላቅ አባት ናቸው። እሳቸው ይህን ቤተ ክርስቲያን በዘመናዊ መልኩ እንሰራለን ብለን ዲዛይን አስወጥተን ነበር። ማህበረ ቅዱሳን ለምንም ዲዛይን ተሰርቶ ምንቅ የሆነ ዲዛይን ተሰርቶ ተለጥፎ ነበረ።